አንዳንድ የምንትላላችሁ መስላቸ እኛ ስንረዳ እግዚአብሔር አይንም ሙዳትያዙብን ሄዳችሁ እያየናችሁ፣ እስር ቤት ፓስፖርታቸው ተቀምቶ ሆስፒታል የተኞ መድኒት መግዣሉ እነሱን ጎብኟቸው። እነ ሩታ፣ ማቲ፣ ድራይቨሩ ለእኛ ያዘጋዳችሁን ፍሪ ድራይቨር ለእነሱ አድርጉና ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርክ ጋር እንስማማለን። አላስ ነው። ሌላው ማቲን ደውዬ ካንተ ጋር አውራለሁ ነው እንዳትቀሪ፣ ደግሞ ፕሮግራም አለ እዛው ነው አውራለን። እንዳት ግዴ ተፈር በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር አሁን ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ ከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ልትበሉትንም ልትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩ እና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ፣ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ይቸግራቸውም ስታመኑም ያለውን ነገር በሚዲያም ባለው ነገር እንዳ አንድ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለ። አንድ ቪዲዮ አለ እኔ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገዝት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማትሰጣቸው እዛ ቪዲዮ ላይ ያሳያል። ገብተ ማየት ይችላለ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው። ያንተ ፊት ወደዛ ነው። ገባህ? ለእናንተ ብለው ያሰሩትን ኬክ እናንተም ብለው የመጡትን አንተ እንትን አናግራቸው። እኔ አላየሁም፣ አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለኢትዮ ብስትል እንጂ እነሱ ታከብራለህ ሚ እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለእነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ የሰርች ወጥቼ፣ ከዛ ሲቀጥል ደግሞ ክብር ላልከው ውስጥ ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይበላል። ሶ የለፋችበትን የአስራ ሰባት ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከሶስት ልጆቿ ጋር እኛ ጋር ያለች እህት አለች። ናያንዴ እዚህ ጋ አለች፣ እና ኖርማሊ ድምፅ እንድትሆኗት ስለፈለግኩ ነው። አንድ ደቂቃ ብዙ ብዙ ችግር ውስጥ ነው። ብዙ ችግር ውስጥ ሆና በመከራ ውስጥ ያለች አስራ ሰባት አመት ዱባይ ለፍታ የገነባችውን ቤት ቤተሰቦቿን ይከለክሉ፣ ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምጽ እንድትሆኗት ነው ያለውን ነገር እንዴት ነሽ? ማሪ ሰላም ነው እንዴ? አንድ ቀን፣ አይ እባክህ አስገብልኝ ብዬሽ ነበር። ራቼ ግራ እንዳትገባ ምናልባት እንትን አይለህም ወይ ታዳምጣለህ ላ

እና ልክ እንዳለችኝ ከኤርፖርት መርቶች የተቀበሉ ባቸው ወንድሜ ይዞኝ ሄደ ወደ ቤት። ሁለት ቀን ቆይ፣ ለምንድነው ልጆች ስራ አትሄጂም ወይ? እስኪ ቁጭ ያልሽው አለች። እና ቤቴ እኮ ነው ያለሁት። ቤት ነው የሚሄደትና የምን ቤት ቤት የለሽም። ሌላ ለወንድሜ ከአዲስ አበባ ጠርታ መጥተው ፖሊስ ጠራለን ሽማግሌ ስጠይቃት ምናልባት ቤተሰቦች ሀሳቧን ለመግለስ አስራ ሰባት ዓመት ኑሯ የሰራችውን ጂ ፕላስዋን ቤት ቤተሰቦቿ ከልክለዋት፣ እሷ ከሶስት ልጆቿ ጋር በቃ ኑሮዬን ለመስረት ብላ ወደ ትግራይ ክልል ስትሄድ እናትና ወንድምህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት። አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎላ አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው፣ እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ አስራ ሰባት ዓመት ዋጋ የከፈለችበትንና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣች። አሁንም የተሳሰረች አለች። ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ ድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን ኤኒወይ ከድምፅ እንድትሆን ነው ድምፅ እንድትሆን ነው። እናመሰግናለን፣ ሁላችሁም ያለው ነገር ይህንን ይመስላል። ስላገኘኋችሁ ደስ ብሎኛል። አብርሽ ስላወቅኩ በተለይ ዛሬ ነው ያው የተዋወቅ ነው ሚዲያ ላይ ባክ ነው መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ የሆንላችሁ ይህን ነው ማለት መፈልገው ረጅ ያልጨረሽው ነገር አለ በእንግሊዝኛ ስትኝ እተስሊስኔ አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ነው ለተወሰነ ጊዜ የምታገኙት። አብርሽ፣ የዱባይ ቆይታችሁ አሪፍ ነበር ወይ? ይሄንን ነገር ነው። ወደ ሰላም እንመለስ። ካልመጣሽ እውል ካልመጣሽ አይነገረሽም። ያው ፎሎ አድርጌሻለሁ። አይ፣ አብርሽ አኩርፎኝ ይሆናል ብመጣም አይቀበለኝም። ችግር ነው ችግር ነው። ኤኒዌይ፣ ተስፍዬ ስንመጣ እንጎበኛለን፣ እንመጣለን። የሞትሽን ቀን ማፋጠን ፈልገሻል? በቃሽ እንትን እሑድ እመጣለሁ። ከቻርጃ ፒክም ያረገኝ መኪና ማት ይላክ። ስንት ሰው ናችሁ ነው የምትመጡት? እኔ ብቻ ነኝ። ቻርጃ ፈልጊያ ሰው ጀማ ሆናችሁ ነው? ብቻ ነኝ። ከብድም ብቻሽን አትፈሪ። ቦምብ እና ፈነዳለ ምናምን ያላችሁ ሰዎች ነበራችሁ። እነማን ናችሁ? ይለወጣችሁ አራውን እንዴ፣ ዳረፍታችሁ አራውን አደና አካውንቴን ፎሎ አድርጉት። እኔ ያለው እያሉ ነው ቦስ፣ ፎሎ አድርጉኝ።

አንቺ እንደዚህ የሆነ ነገር ልንገር ማለት ነው የሆነ ነገር ልንገር በጣም ፈን ያደርጋል። ኡርለታኔ ኮሜንት ላይ ነው መጥቶ የኮመቱት ያው ያዝናናቸዋል ብዬ አስቤ ነው ረጃሉ ይመጡና አቤትስ። ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መተው ማለት ነው ኮሜንት ላይ እና አልሰመጠም ማለት አይ፣ የኛ መርከብ

እና እናመሰግናለን ማቲ ግን ያልጨረስኩት ስላለ ደውዬ ካንተ ጋር እነጋገራለሁ። ገና ገዛሸ ልጁ አካውንቴ ላይ ብሩን አስገብቷል። በነገራችን ላይ ማቲ እግዚአብሔር